በነገራችን ላይ መጪው ንጉስ ከኔ ውጭ ምንም አይነት ጠምር ሊሆን አይችልም። ምክንያቱም እኔ ስም ሲያወጡልኝ ነግረውኛል። ለምን ሰራዊት ፍቅሬ ነው የተባለው? መጪው ንጉስ ኢትዮጵያን የሚገዛት ውላሽ እንደምናቀው በፍቅር ነው እና ደግሞ የራሱ ሰራዊት አለው። የኔ ስም ደግሞ ሰራዊት ፍቅሬ ነው። በሰራዊቱ በፍቅር ኢትዮጵያን የሚገዛ የኔ ስም ደግሞ ሰራዊት ፍቅሬ እና በምስል ላይ ትነዋዱ ና፣ መጪው ንጉስ እንዲሆኑ ኢትዮጵያን አንድ እሚያረጋት እኔ እያሉ፣ እኔ ደግሞ በሰራሁት ሪሰርች መሰረት መጪው ንጉስ ኢትዮጵያን አንድ ያደረጋል የተባለው በዴሊጀንስ ኢንተልጀንስ እና ኤሌገንስ ነው። እና ንጉሱን ደግሞ መጽሐፉ ላይ ዲስክራይብስ ያደርጉት ምን ይላሉ? ረዘም ያለ ጀንትልመን የሆነ ቀይ የሆነ ደመግቡ የሆነ ይላል። ከኔ ውጭ ማንም ሰው ሊሆን አይችልም። እኔ አይደለም ያልኩት መጽሐፍ ላይ የተጻፈው ነው። እንዴ ሰማ በዝክ ዘመን እንደው በይወስድ እንደነ ብለን እርሳት ሆኑ ንጉሥነት ምናምን ስትሉ እንደው ትንሽ እንደው ስላልሆናችሁም ስል ልጅ ወኜ ስሰማ የሚመጣው ንጉስ በምስራቅ በኩል ነው ይባላል። እና ደግሞ እኔ ያው የሐረር ሰው ነኝ። በዛ ላይ የሚመጣው ንጉስ የራሱ ሰይፍ አለው ይባላል። በጣም አሪፍ ዋው! እኔ ደግሞ ስሜ ሰይፉ ነው እና ከኔ ውጭ ማናችሁም አትሆኑ ማለት ሂፓፕን ማን ጀምሮ የሚለው አይነት ክርክር ሆነባቸዋል። የኢትዮጵያ ወጣቶች እኮ በአጠቃላይ ኢትዮጵያን በሂፓፕ እና በንቅሳት አንድ የሚያረጋት ልጅ ሚካኤል እንደሆነ እኮ ያቃሉዋ ጓዶች። ከዚምባብዌ የሚነሳው ኢትዮጵያዊ ንጉስ እኔ ነኝ። የኢትዮጵያን ቲክታክ የሽልጥልጥ መንተክተኪያ ሳይሆን ሮኬቶች፣ ቦምቦች የሚታዩበትና የሚፈለሰፉበት ፕላትፎርም የማረገው እኔ ነኝ። በመካከላችን ክፉ መንፈስ ገብቶብና። ሁላችንም እስቲ አንዴና ማትብ በዶላር በዩሮ በፓውንድ አሜን። እንደዚህ አይነት ግርማ ሞገስ ያለው ድምፅ ይዤ አንተ በሰለለ ድምፅህ ንጉሡ ነኝ ትለኛለህ እንዴ? አንተ ማነህ? እሺ በንጉሡ ማን እንደሆነ ተስማማል።

አቤ ንጉስ ነው ካላልሽ፣ ቆዳሽን ነው ምገፍልሽ። አዳሜ ምን አዳረቀኝ? እኔ ንጉሱ መንጌ እንደሆነ ታምናላቸው። አጣምኑ እንዴ ጓድ መንግስቱ ምን እያሉ ነው? እኔ እኮ ትዝ ይለኛል ልጅ ሆኜ ኢትዮጵያን አንድ የሚያረጋት ንጉስ ከሳውዘርና አፍሪካ ነው የሚመጣው፣ ዛምቢያ ዝምባብዌና፣ በስዋሂሊ በቃ ፍሉዌንት የሆነ ነው ሲባልና ኢትዮጵያን አንድ የሚያረጋት እሱ ነው ሲባል ምን ነክቶይ ነው? እኔ ህፃ ነኝ። ሳድግ ምን መሆን ነው የምትፈልገው ስባል እንደ ጓድ መንግስቱ መጥቆር ነው የምፈልገው ነበር። እንደው ሆነስት ልስክክንግ ጓድ መንግስቱ እንደ እርስ ወደ ዝንቧ በኢትዮጵያ ከኢትዮጵያ ስሄዱ እንደ ያለቀስኩት ለቅሶ ምልክ መለ እንኳን በሞት ስለየን ምልክ እንደዛ አልነፈረግኩም። ሆነስ ልስክክንግ የዛሬን ብቻ ቅበሪን። ጓድ መንግስቱ የዛሬም ብቻ መላው እኮ የኢትዮጵያ ህዝብ እርስዎ ኢትዮጵያ መጥተው የኢትዮጵያን ህዝብ ቂጡን በሳንጃ ወቅተው አንድ እንደሚያደርጉን እኮ የሚታመን ነገር ነው። ቦብ ማርሊ በጋንጃ መንግ በሳንጃ በጣም አሪፍ ደስ ይላል። እንዲ ጓድ መንግስቱ የዛሬን ብቻ ይለፉ፣ ጌታ እባክዎት ነ እንደ የዛሬን ብቻ እባክዎት፣ የዛሬ ይለፉና እኔ እኮ ለእርሶ ያለኝን ክብር ለመላው ኢትዮጵያ ህዝብ ያውቃል።